እንደ ዛሬ በጣም የተጸጸስኩበት ቪዲዮ የለም። ምክንያቱም ሀይሚ ብዙ ፕራንክ ትሰራለች፣ ብዙ ነገር እንደ ዛሬው ግን በስማ እናተ እርሱን አታስቢም ነበር። ያን ነገር ስሜታዊ መሆኔን እንትን ማለት አለብህ ገባህ? ራሱ ቡቡዬ እንደዚህ ይሆናል ብዬ በፍጹም አልገመትኩም ለመጀመሪያ ጊዜ። ቀጣይ ቪዲዮ ራሱ ይኖራል ብዬ ነበር ያሰብኩት። ኦማይ ጋድ ጠንካራ አይደለሁም፣ እንዳንተ አይደለሁም፣ መወጣት አልችልም። አታስፈራራኝ። የአሁኑ ስህተቴ ገብቶኛል። በጣም ይቅርታ አድርግልኝ እያለች እንግዲህ እየተማጸነች ትገኛለች። ሀይሚ ወይም ደግሞ ሀይማኖት ታደሰ ለመጀመሪያ ጊዜ በሰራችው ፕራንክ ስትጸጸት። ምስጊን ኔኒ ቆንጃ ይዘሽ ያልፋል፣ ማያልፍ የለም ውብዬ። ራሱ እንደ አዲስ ነው የሆነበት አይገርም? ግን የምትወዱት ሰው ካጠገብ ርቆ የሆነ ነገር ደረሰበት ሲባል ብዙ ነገር ነው የሚያሳስበው። ውቡቡ የጋም እውነት አለ። በሱም መፍረድ አትችሉም ቤተሰቦች ለማንኛውም እስኪ ቪዲዮን እስከ መጨረሻ ረስ አዳምጡኝ። አንዳንድ ሀሳብ ያለንን መስጠት ግዴታ ስለሆነ ኮመንቶቹ ምናምኑ የጻፉም አሉ። እንግዲህ እኛ ደግሞ ከምንጽፍ እንደዚህ ወተን ሀሳባችንን ምንገልጽ የተሻለ ነው ብለን መተናል ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊዎች ውሏችሁ እንዴት ነበር? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ስለ ሀይሚና ስለ ብሩኬ እንዲሁም ፍጼ ያለበትን ያለበትን ዲፕሬሽን አይታችሁታል። ሀሳብ አስተያየታችሁን በኮመንት ስር እየጻፋችሁልን እኛ የምናደርሳቸው ኮመንት እኛ የምናደርሳቸውን ሀሳብ አስተያየቶች እነሱ ጋር የሚደርሳሉ። ትናንትና እንግዲህ ያው ብዙ ነገር እኛ ብሩኬ እንደዛ መኪናውን ነርቶ በመሄዱ ብዙ የተጸጸትን፣ ብዙ ያልናለን ብዙ ሀይሚ ማድረግ እንደሌለባት ያላ ያልናትም አለን። እሱን ሁሉንም ደርሷታል። ያው ይቅርታ ጠይቃቸዋለች ጥፋቷን። ለመጀመሪያ ጊዜ በጣም ብዙ ብዙ ወሽመጥ የሚቆርጥ የሚቆርጥ ፕራንክ ሰርታለች። ሀይሚ ለመጀመሪያ ጊዜ የተጸጸተችበት ፕራንክ ብሩኬ ላይ ይሄ ብቻ ነው። ይሄ ቪዲዮ ብቻ ነው። በጣም ቅስሟ ተሰብሯል። ይቅርታ ስጠይቅ ለመጀመሪያ ጊዜ እኔ ለመጀመሪያ ጊዜ ነው። እኔ እንጃ። ብዙ ብዙ ብዙ ብዙ ይሄ ነገር ለቡቡ አስቀይሞታል። ያልነው የጠበቅንበት ቦታ እንደ ይቅርታ ጠይቃ አታቅም። ይሄ ነገር ግን የዛሬው የዛሬው ፕራንክ ግን በጣም ውስጧን ነክቶታል። እሷ ቀርቶ ፍጹም ራሱ በጣም በጣም ምን ነው ባላረኩት ነው ያለው። ስለማይናገር ዝም ስላለ ነው እንጂ በዝምታ ስለያዘው ነው እንጂ ፍጹ ለራሱ በጣም ጸጽቶታል። እውነት ለመናገር አንዳንድ ጊዜ ያው በህይወታችን ላይ እንግዲህ አይሆንም ያልነው ነገር ጥሩ ነገር ያሰብነው ወደ መጥፎ ነገር ይሄድና ብዙ ነገር ያጠፋል። የብዙ ሰዎችን ትዳር የብዙ ሰዎችን ፍቅር የሚያደፈርሰው እንደዚህ ጥቃቅኖች ነገሮች ናቸው። ባለመረዳት ባለመግባባት የተነሱ ነገሮች እንግዲህ፣ ያው ለትዳርም፣ ለጓደኝነትም፣ በፍቅረኛ መካከልም በእንደዚህ አይነት ጊዜ ብዙ ሰው ሆድና ጀርባ ሆኖ ይቀራል። ሀይሚና ብሮኬ ግን ያው አንደኛም ከዚህ በፊትም ስለተለመደ፣ ሁለተኛም ደግሞ ያው በብዛት የቤተሰብም ድጋፍም ስላለበት ያው እዚህ ደረጃ ደርሰዋል። ብሩክ ደግሞ እንደዚህ አይነት ስሜት ውስጥ ከገባ ብዙ ጊዜ ተናግሮታል፣ ለመውጣት ይጨነቃል። እንዲሁም ደግሞ ተናዶ ትናንትና ለምን ቆሞ አላወራትም እያላችሁ ነው፣ እንደዛ በመሄዱ በጣም ተናዳችኋል። ግን እስከ ዛሬም ድረስ ከውስጡ አልወጣለትም። በሚገርም ሁኔታ ሲታረቃት ደግሞ ሀይሚ ታውቃለች፣ እኛ ራሱ እናውቃለን። ሲታረቃት ይላፋታል፣ ጸጉሯን ይደባብሳል ምናምን እሷ ራሱ ታውቃለች። ሲታረቃት ዛሬ ራሱ እንዲያው በቃ ይቅርታ አድርጎልኛል፣ እሺ በቃ ቻው ምናምን አለች እንጂ በደንብ ውስጡ አልተፈታም። ውስጡ እንዳልተፈታ በደንብ ያስታውቃል እና ያው ምንም ምንም ማለት አልችልም። እኔ ራሱ ያው እንትን ብያለ የራሴን ሀሳብ ሰጥቻለሁ። እውነት ለመናገር በጣም ይከብድ ነበረ፣ የአካሄዱ ጉዳይ ይከብድ ነበር። ነገር ግን ያው እሷም ተጸጽታበታለች። በዚህ ልክ ደግሞ ይቅርታ ጠይቃ ቡቡዬ፣ ያኔ ለጠላቶቻችሁ እድል ማመቻቸት የለብህም። መበቀል ካለብህም እንኳን ዝም ብለህ ሳትናገር በቃ ድንገት እንደዛ ይሻላል፣ እንጂ አሁን በአሁኑ ላይ በእርግጥ ቶሎ ለመውጣት ትቸግራለሁ ብሏል። ይሄ ያው ባህሪውን እሷም ታውቃለች፣ በዙሪያ ያሉ ሰዎችም ያውቃሉ፣ እኛም እናውቀዋለን። አልፎ አልፎ አልፎም ቢሆን እናውቀዋለን። ብሩኬ አንዴ ከተበሳጨ ሲበሳጭ ሰው ቆሞ ማውራት አይፈልግም፣ ስልክ ማውራት አይፈልግም፣ በቃ ከሰው አጠገብ መራቅ ይፈልጋል፣ መተኛት ነው የሚፈልገው። ይሄ ምርጫውን ብዙ ጊዜ ይናገራል። ያው በቅርብ የሆናችሁ ቤተሰቦቹ ታውቃላችሁ። እንደዚህ ደግሞ የማታውቁት ያው እንግዲህ ሀያ አራት ሰዓት እኝኝ ማለታቸው አይቀርም። የዛሬው ደግሞ የባስ ነው። እንግዲህ ያው በሉበት፣ ምንም ማድረግ አይቻልም። የአቶ አለማየሁ ልጅ ግን ሁሉም በተግባር ስለሆነ ያው ይቅርታ እንደሚያደርግላት በሙሉ ተስፋ ነኝ እኔ ግን በጣም በጣም በጣም በጣም ተንቀጠቀጠች። ሀይሚ ለመጀመሪያ ጊዜ ስትንቀጠቀጠ ያይዋት ማለት ነው። የምር እውነት ተሰምቷታል እሷ ራሱ ማለት ነው ተሰምቷታል። ባይሰማት እንኳን እንደዚህ አይነት ስሜት አይታይባትም። ባይሰማት እሷ ማለት ነው የእውነት ምኑ ነገር ባይሰማት እንደዚህ አይነት ስሜቱ እሷ ላይ አይነበብም በፍጹም እና ያው ይቅር ለእግዚአብሔር ተባብለዋል። ነገር ግን እንደው ትቼዋለሽ ወይ እኔ አድርጊው ትቼዋለሽ ወይ ብሏታል። እንግዲህ በዛን ሰዓት ደግሞ እሱ ሲመጣ እናንተ እናንተ አሁን ላይ ማዳመጥ አለባችሁ። ብዙ ጊዜ እንደው እሱ ተናግሮ ነው የሚመጣው። ብዙ ጊዜ ግን ያው ተናግሮ መጥቶ ሀይሚ ላይ ፕራንክ ሰው ስድብ ይጸናል ትላላችሁ። ሀይሚ ላይ እንደውም ብዙም አይጠናም። አሁን አሁን ነው እንጂ ሀይሚን እኮ ማንንም ምንም አይናገራትም ሲጀመር ማለት ነው። በብዛት ብራንክ የምታደርገው እኮ እሷ ናት። ቡቡዬ እኮ አሁን ቅርብ ጊዜ ነው ማድረግ የጀመረው። እንጂ በብዛት የምታደርገው ሀይሜ ናት። እና ያኔ አሁን ላይ ደግሞ ምንም ስተሳይኖርባት ነው እየተነሱ ስተተኛ ትንሽ ነገር ካደረገች በቃ ስተተኛ ያደርጓታል። እና እንጃ ብቻ ዛሬ በጣም ተስተሰምቶኝ አሳዝነኛለች። እውነት ለመናገር ማለት ሰፍሰፍ ብላለች የመጨረሻ እሱም ደግሞ ሳታሳዝነው ቀርታ ሳይሆን በቃ አላደለ። ውስጡ በጣም በቃ አልተፈታም፣ አልተፈታም እና ዝምተኞች ሰዎች እንዲ ናቸው። በቃ ዝምተኞች ሰዎች ይጫወታሉ፣ ይስቃሉ፣ በደንብ ግልጽ ናቸው። ግን የሆነ ነገር ሲከሰት ውህ በጣም ከባድ ናቸው። በቃ ውስጣቸው ይከብዳል። እንደሁንም ቡቡ በጣም እንትን ነው ማለት ጎበዝ ነው። ምክንያቱም ጎበዝ ነው ስላችሁ ዝም እንደማለቱ ማውራት እንደዛ ማውራት እንዳለ ማውራቱ እንደውም ነገሮችን ቀለል አድርጎ ነው የሚያያቸው። እዛ አንድ ነገር ላይ ምን ችክ ብሎ ከመቆየት ያለ ነገር በቃ ማሳለፍ በቃ ካለፈ ነገ ሌላ ቀን ነው የሚል ሀሳብ ያል ያለው ጭንቅላት ነው። ስለ ትናንት መጸጸት አይፈልግም። ስለ ትናንትና እንደዚህ ነው እንደዚህ ማውራት አይፈልግም። እና ብዙ ጊዜ የምታዳምጡ ከሆነ ላለፈ ነገር ላይ የፈለገ ነገር ይሁን በህይወት ብቻ ይኑር እንጂ በህይወት ላለ ነገር ስቃይም ሆነ ምን ካለፈ አለፈ ነው፣ በቃ እንደዛ ብሎ የሚያምን ወንድ ነው ብሩክ ማለት ነው። እና ነገሮች ሁሉ ለመልካም ናቸው። የሆነ ሀይሚ ልትማሪበት ሊያስተምርሽ የፈለገ ነገር ይኖራል በዚህ ፕራንክ ላይ። አንድ ነገር ሲፈጠር በህይወታችን ውስጥ ጥሩም ሆነ መጥፎም ሆነ ለህይወታችን የሚያስተምር ነገር ይዞ ነው የሚመጣው እና ምናልባት ብዙ ፕራንክ ከማድረጓ ሀይሚ አሁን ከብሩኬ ብዙ ነገር የተማረችው ነገር አለ። ሌላው ቀርሶ እኛ የተማርነው ነገር አለ። ብዙ ነገር እኔ ብዙ ነገር ነው የተማርኩት። ሀይሚ ፕራንክ በማድረጓ ብሩኬ በማድረጓ ብሩክ እሷም በሚያደርግ ሰዓት ሀይሚን ፕራንክ በሚያደርግ ሰዓት እያንዳንዱ ጸባያቸውን ጥንቅቅ አርጌ እኔ አሁን አውቃለሁኝ። ለምን በፕራንክ እና ፕራንክ አንዳንዴ ጦሩ ነው፣ አንዳንዴ ደግሞ መጽፎ ነው። ህይወት ያበላሻል፣ ትዳር ያበላሻል ዝምድና ያበላሻል። ቤተሰብነትን ያበላሻል። አንዳንዴ ማለት ነው። ቦታ ከሰጣችሁት ግን ፕራንክ ማለት ፕራንክ ነው በቃ። እዚህ ጋር ሪል የሆነ ነገር አይደለም የሚወጣው። የሚወሩ ነገሮች ሪል ሊሆኑ ይችላሉ፣ ነገር ግን እዛ ቦታ ላይ የሚፈጸሙት ነገሮች እነዚያ የተወሩት ሁሉ የተወሩት ሁሉ ሪል ናቸው ማለት አይቻልም። እና አንዳንዴ ማንነታችንን ገልጾ የሚያወጣ ነው ፕራንክ። በጣም ያስፈራል። በጣም አሁን እነሱ ያው ለምደውትም ስለሆነ የሆነ የሆነ ነገሮች ቢወጡም ያው ተቆራርጦ ይወጣል ግን አንዳንዴ አሁን ሶሻል ሚዲያው ላይ ያልሆነን ሰው ምናምን ብታደርጉ ያ አሁን ሶሻል ሚዲያ ላይ ተቀምጦ ለዛ ሰው ተጽዕኖ ሁልጊዜ ይፈጥርበታል ብሩኬና ሀይሚ ግን ያው የሶሻል ሚዲያ ሰው ስለሆኑ ምንም አታ አደለም እና ሀታ እንኳን ቀርቶ ፈፁ ለራሱ በጣም እንደተጸጸተ ነው ይህን ያስታወቀኝ፣ ምክንያቱ አንገቱን ደፍቷል። አንገቱን አይደፋም ነበር እሱ ከቡቡ ጋር ሆኖ ይህን ያክል እንደዚህ ስሜት ተሰምቶት አያውቅም። ዛሬ ግን በጣም ተሰምቶታል። ይቅርታ ለመጠየቅ ራሱ በጣም አንገቱን እየደፋ ነበር። በጣም ግርም ያለኝ ነገር ሀይሚም በቃ አልጠበቀችም በቃ እንደዛ ብሩክም እንደዚህ አይነት ለኛ ለራሱ ረ ፕራንካ ተደርጎ ብሩክ ብሩክ በነገራችን ላይ ከቀንቀን ከቀንቀን ከወራት ወራት ነው እየተቀየረ የመጣው እየተቀየረ ስላችሁ በቃ ትዕግስት ለሰው ልጅ ማለት ነው፣ ትዕግስት ወሳኝ ነው። ግን የብሩኬ ትዕግስት ማለት ነው 99 ፐርሰንት ለሃይሚ ብዙ ስቃይ ፕራንክ ሰርታ የታገሳት ጊዜ አለ፣ ያንን ጊዜ አይታችሁ። አሁን እቺ ዛሬ አሁን የዛሬዋ እች ትንሿ ነገር ናት፣ ያው መኪና ይዞ እንደዛ መንቀሳቀሱ መሄዱ ነው እንጂ ትንሽ የህይወት አደጋ የሚያስብለው ይቺ ፕራንክ ያደረጉት እቺ በጣም ሲምፕል ዋ ነገር ናት፣ ሲምፕል ናት። ብዙ ነገር አሳልፏል ሀይሜ ፕራንክ አድርገው። ግን ዛሬ ይቺ ነገር እንዲህ ሽንፈታዊ ስታደርገው እኔ ራሱ ተገረምኩ። የሰው ልጅ ትዕግስት ያልቃል በቃ ነው ያልኩት። እውነት የሰው ልጅ ትዕግስት፣ ጥንካሬ፣ ምኞት በቃ ማለት እንደዛው ሆኖ አይቀጥልም እና አንዳንዴ አሁን ብሩክ ትግስቱ ያለቀ ነው ነው ማለት የወሰንኩት እንደዛም ልል የሻልኩበት ምክንያት ምንድን ነው? በቃ ከመጀመሪያ ጀምሮ ስለማቀው ብሩክም ማለት ነው እና ሀይሚም ደግሞ ብዙ ጸባይዋ ተቀይሯል። እንደዚህ በፊት ግትር ነበረች። አሁን በቃ እግዚአብሔር ይመስገን በጣም በቃ ለነገሮች ሁሉ መልስ አመላለሷ አለ ራሱ ዛሬ ራሱ ያወራችው ወሬ መስማም ድምጿ እንዴት አባቱ ነው የሚማርከው? ማለት የተናደደን ሰው ድማች ውስጥ ገብቶ የሆነ በቃ እንትን ረራህን ያሳያል። አነጋገሯ በፊት ትዝ የሚላችሁ ከሆነ ንግግሯ እንትን አይልም ነበረ። በቃ የሆነ የተናደድን ሰው በንግግሯ ብዙ ጊዜ ብሩክ ይናደድባት ነበርና ይሄ ንግግሯ ግን በቀደም ዕለታም እንዲሁ ከዛ ከፋሲል ጋር መጨረሻ ላይ ሲታረቁ ምናምን ከወንድ ኮፍያ አድርጋ ነበር የመጣችው። የዛን ሰዓትም የምትነጋገራቸው ንግግሮች በጣም በቃ ጉሮሮ ላይ ነው የሚቀሩት እና ደስ የሚሉ ናቸው ለጆሮ፣ እና በቃ የሆነ ሀሴት ይሞላሉ። በዚህ አጋጣሚ ሀይሚዬም ተቀይራለች፣ ብሩኬም ተቀይሯል። ግን ደግሞ በዚህ በፕራንክ ምክንያት ጓደኝነታችሁን ፍቅራችሁን የሚያሳጣችሁ ነገር ከሆነ ባትደራረጉ በጣም መልካም ነው ብዬ ነው የማስበው ውድ ቤት የራሳቸውን ምክር የምትወዷቸው የምታከብሯቸው የራሳቸውን ምክር ስጧቸው እንጂ አሁን ሀይሚ እንዲህ ባታረጊ፣ እንደዚህ ባይሆን፣ እንደዚህ ብዘቀዝቋት፣ ብፈልጧት ምንም ሀይሚ ሀይሚ ናት፣ ከምንም ምንም አትለወጥም። በቃ ወርቅ ወርቅ። አሁን ብጨፈልቁት ብጨፈልቁት ቦታውን ቦታውን ይለቃል እንጂ ዲዛይኑ ከያው ነው። ዲዛይኑ ተቀያይሮም ሊሰራ ይችላል፣ ግን ወርቅ ወርቅ ነው በቃ ከወርቅነቱ ምንም ፍንክች የሚለው ነገር የለም። ስለዚህ እናንተም እንደዛ ብላችሁ ማሰብ አለባችሁ፣ ውድ ቤተሰቦቻችን። አንዳንድ ተሳዳቢዎች፣ አንዳንድ ዘቅዛቂዎች በእርግጥ እየከፈላችሁ ስለምተዋቸው እየከፈላችሁ ስለምዘቀዝቋቸው አይዶ ነው፣ ምንም አይመስላቸውም። እነሱም እኛ ምንም ሊመስለን አይችልም። ነገር ግን በዚህ ልክ ደግሞ አንዳንዴ እነሱ የተጸጸሱበትን ነገር እናንተ ስጨምሩላቸው ሌላ ድካምና ቁስለት ስለሚሆን ቢያንስ እኛ ቦታው ላይ የለንም እዛ ቦታ ላይ እነሱ ናቸው ያሉት እና ይዘውልን በመጡት ልክ ሀሳብ መስጠት ነው ያለብን ከዛ ውጭ ግን ለሰው ልጅ የሆነ ጭካኔ የተሞላበት ነገር መናገር የለብንም ከዚህ በፊት ምን ምን እንዳላችሁ ታውቃላችሁ? በጣም የሚገርመው በአሁኑ ሰዓት ደግሞ በጣም ይከብዳል። አዋሳ ያለች ራሱ ሀይሚ ትገደል ያለች ልጅ አለች አንድ ልጅ እና ያን ነገር ሁሉ ይሰማል ብሩክ። እንደዛ እንደዛ ሆኖ ደግሞ አሁን እንደዚህ ታገተች፣ ጠፋች፣ ፖሊስ ምናምን ሲባል በእውነት እኔ ብሩክን እኔ በብሩክን እኔ በምንም እንትን አልወስንም በምንም አልፈርድም። ምንም እነሱም አስበውትም ባይሆንም ፍፄና ሀይሚ አስበውትም ቢሆንም ባይሆንም ስህተቱ ሁለቱ ጋር ብቻ ነው እኔ ማስበው ማለት ነው። ምክንያቱም አይኖ እነሱን እነሱንም ተረድቻችኋለሁ። እነሱ የነሱ የሀይሚ ማሳብ በቃ ድንገት ሲያት ደስተኛ የሚያደርገው ስለመሰላት ነው። አላ አይደለ የሆነ ድንገት ሰፕራይዝ በቃ የማጠብቁ ሰው መቼ ይመጣል እያላችሁ የጠበቃችሁት ከች ሲል እንደዛ ነገር ነው። ሀይሚም የጠበቀችው ሰው ፍፁም እንደዛ ነው ያስበው። ግን አሁን ነገሩ ከሆነ በኋላ በጣም ነው በጣም ውስጣቸው ተሰብሯል። እግዚአብሔርን እኔ ሀይሚ እንዲህ ስትሆን አይቻላቅም። በጣም ብዙ ፕራንክ አድርጋለች፣ ብዙ ብዙ ብዙ ይሄ የማይባል ልብ የሚሰብር ማለት ነው እና በዚህ ልክ ስትንሰፈሰፍ አይቻታላቅም። ለማንኛውም ሀይሚዬ ዙሽኒ ቆንጆ፣ ወደፊት ነው ጉዞ፣ ወደፊት ቡቡዬ። ባንቺ የሚጨክን አንጀት የለውም። ከሙዱ እስኪወጣ ድረስ ታገሹ፣ ተንከባከቢው። በቃ እንደዚህ አይነት ሰዎችን መንከባከብ በቃ በእንክብካቤ ማሸነፍ ነው። እንደዚህ የሆነ ነገር ልባቸው ውስጥ ገብሶ ልባቸውን ስብር አድርጎ ውር ሲያረጋቸው እውነት እንክብካቤ በደቂቃ ይመልሳቸዋል። የምሬን ነው። እንደዚህ በቃ አሁን ከሰዓታት በኋላ በእርግጠኝነት ስላልተገናኙ ነው እንጂ ትናንትና ዛሬ ላይ ራሱ ለቆት ይመጣ ነበር። ብሩክ ስላልተገናኙ ነው የሚሆነው። ኤኒሜስ ውድ ቤት ሰዎች ለዛሬ ይዤላችሁ መጣሁት፣ ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ደህና ደሩልኝ ውድና የተከበራችሁ ቤተሰቦቼ። ጭረቃ ፋሚሊዎችን ወደ ፍቅራቸው መልሳቸው ማለት ነው። ቡብየድም እንዲጸጸት እንዳታደርጉት ማለት ነው። ሀይሚዬም ቡራይም እንግዲህ ሰላም ፈጥራችሁ የ እየተላፋችሁ እንደምትመጡ ባለሙሉ ተስፋ አለኝ። ውድ ቤተሰቦቻችንም በሰላም እደሩ። የነገ ሰው ይበለን። መልካም አዳር። ባይ ባይ። ነገ ይጎማ ለሌላችኋለሁ። አሁን ቡራ ማለት ነው። ቡራ ነው የሚመጣው ነገ። ስለዚህ አትጨና። ወይ ቡራ ወይ ፍጼ። ባይ ባይ